በተለይ ወንድ ልጅ ከአንቺ ጋር በፍቅር እንዲወድቅ በሚያደርግ መንገድ እንዴት እርሱ ማናገር እንዴት እርሱ በተግባር ፍቅርሽን መግለጽ እንዳለብሽ ማወቅ ትፈልጊያለሽ? የዛሬው መልዕክት ለአንቺ ነው። ስለዚህ በተቻለሽ መጠን እንዴት የተግባር ሴት መሆን እንዳለብሽ፣ በተለይ ደግሞ ወንድ ልጅ በፍቅርሽ ክንፍ እንዲልልሽ እንዴት ማድረግ እንዳለብሽ በዛሬው ቪዲዮ የምና ይሆናል የዛሬውን ቪዲዮአችንን ከመጀመራችን በፊት ይህን ቪዲዮ ላይክ በማድረግ እንድትጀምሩ ተሳስባችኋለሁ። መልካም ቆይታ። ኦኬ ለትስ ጎ። ፍቅር ዘር ነው፣ ሃይማኖት ነው፣ ረጅም ነው፣ አጭር ነው፣ ወፍራም ነው፣ ቀጭን ነው። ሃይማኖቱ ይሄ ነው፣ ሃይማኖቷ እንደዚህ ነው ፈጽሞ አይልም። ፍቅር እንዴት እና መቼ እንደሚይዘን ሁላችንም የምናውቀው ነገር የለም። ነገር ግን ሁላችን በፍቅር የመውደቃችን ነገር እርግጠኞች መሆን አለብን። ምክንያቱም እኛ ባልጠበቅንበት ሰዓት፣ እኛ በማናስበው ሰዓት ከሆነ ሰው ፍቅር ሊይዘን ይችላል። ወንዶችና ሴቶች በተለያየ መንገድ እንደሚግባቡ ለሁላችንም ግልጽ የሆነ ነገር ነው። ስለዚህ በተቻለ መጠን ፍቅር እንዴት እንደሚይዛችሁ ስለማታውቁ፣ በተለይ ደግሞ በፍቅር ውስጥ ከወደቃችሁ፣ አንድ ወንድ ወይም ደግሞ አንድ ሴት ወደ ሕይወታችሁ እንዲመጣ ማድረግ ማድረግ የምትችሉት የእናንተ አስፈላጊነት ወይም ደግሞ የእናንተ ሚና አስፈላጊ ነው። ስለዚህ እህቴ ፍቅር ከቃላት ድርደራ ሁሉ የላቀ ነው። ምክንያቱም ምን አይነት ቦታ በሱ ዘንድ እንዳለሽ በእውነት ማወቅ አስፈላጊ ነገር ስለሆነ ነው። እውነተኛ ፍቅር ደግሞ በምላስ ብቻም ሳይሆን በተግባር መገለጽ አለበት። በምላስ ላይ ብቻ የሚቀር ፍቅር እውነተኛ ፍቅር ነው ብለን መናገር ሊከብደን ይችላል። በተግባር ሲገለጽ ግን አንቺ ትንሽ ነው ብለሽ በተግባር ያሳየሽው ነገር እርሱ ጋር ሲመጣ ትልቅ ነገር ሆኖ ሊታይ ይችላል። ለዚህ ነው ብዙ ሴቶች ወንዶች ወደ እነርሱ በጥልቅ እንዲሳው በሚያደርግ መንገድ እንዴት ወንዶችን ቀርቦ ማናገር እንዳለባቸው ስለማያውቁ ብዙ ያልተገቡ ንግግሮችን ሲያወሩ ይደመጣል። ይሄ ደግሞ ለምትጀምሩት የፍቅር ግንኙነት ጥሩ መስመር ላያሰምርላችሁ ይችላል። በተለይ አንድ ወንድ ልጅ ደግሞ በፍቅርሽ ክንፍ እንደይልሽ ወደ አንቺ እንድሳብ በሙሉ ማንነቱ ጊዜውን፣ እድሜውን እንድሰጥሽ ማድረግ የምትፈልጊ ከሆነ ፍቅርን ከቃላት ማስበለጥ አለብሽ። ቃላቶች ብቻ ፍቅርን አያጠነክሩትም። በዚያ ቃላት ላይ ተመርኩዘሽ የተግባር ሴት መሆን አለብሽ። ለምሳሌ እርሱን ማክበር ከሆነ በወሬ ብቻ እኔ እኮ አከብርሃለሁ ብቻ ፍቱ መድኃኒት ላይሆን ይችላል። እርሱ ምንድን ነው የሚሆነው በተግባር ላይ ማሳየት እርሱን በማክበር ማሳየት ይህን ስታደርጊ ወንድ ልጅ ለአንቺ ያለው ቦታ እየጨመረ ይመጣል። ወንዶችም ሆነን ሴቶች ማወቅ ያለብን ነገር አለ። የምናፈቅረውን ሰው ብቻ የኔ ቆንጆ የኔ ማር የኔ ፍቅር የኔ እናት፣ አንቺ በጣም ቆንጆ ነ ሻንተ በጣም ቆንጆ ነ ትለይ ያለ ብቻ እያለን በቃላት ጋጋታ ብቻ በመደርደር አንድ የፍቅር ግንኙነት አይመሰረትም። ለምን መሰላችሁ? ብዙ የፍቅር ግንኙነቶች እንዲሻክሩ የሚያደርገው በቃላት ሽንገላ ነው። ይሄ ደግሞ አስፈላጊ ነገር አይደለም እያልኩኝ አይደለም። ቃላቶች በጣም አስፈላጊ ነገሮች ናቸው። የፍቅር ግንኙነታችን ለማጠንቀር ይረዱናል ነገር ግን እነዚህ ቃላቶች ተግባር ከሌላቸው አንድ ወንድ ልጅ ወይም ደግሞ አንድ ሴት ልጅ ለዚያ አታችመንት ወይም ደግሞ ለዚያ ለፍቅር ግንኙነት ሬዲ አይሆኑም። አንድን ወንድ በፍቅርሽ ክንፍ እንደሌለሽ የምትፈልጊ ከሆነ አንቺ ከቃላቶች ያለፈ የተግባር ሴት መሆንን ማሳየት አለብሽ። ለምሳሌ በራስ መተማመን ያላት ሴት መሆን እፈልጋለሁ ብለሽ ብታወሪና በራስ መተማመን ከሌለሽ ወንድ ልጅ እሱ ጋር ምን አይነት ሲግናል ይላካል ማለት ነው? ወሬ ብቻ የሚል አይነት አስተሳሰብ እርሱ ጋር ይመጣል። በተቃራኒ ጾታ መካከል ያለ ጋፕ ነው እንዳይረዳሽ ሊያደርግ ይችላል። በተቻላቸው መጠን እርሱም ቢሆን አንቺ ከቃላት እየዘለለ እየተግ ተግባር ሰው በመሆን ማሳየት አለብሽ። እወድሃለሁ፣ በጣም ጥሩ ነው። እወድሃለሁ ማለት አፈቅርሃለሁ ማለት እጅግ በጣም ጥሩ ነው። ማፍቀሬሽን ግን በተግባር ማሳየት አለብሽ። እንደምታስብለት፣ እንደምትሳሽለት ከሌሎች ሰዎች ሁሉ አስበልጠሽ የራስሽ ለማድረግ እንደምታስቢ ሁሉ በተግባር ለእርሱ ማሳየት አለብሽ። ይህን ነገር አንቺ ላይ ሲመለከት ወንድ ልጅ ለአንቺ ጊዜና ቦታ መስጠትን ይጀምራል። ከስጦታዎች ሁሉ ውዱ ስጦታው የሆነውን ጊዜውን ሊሰጥሽ ይጀምራል። ጊዜውን ሰጠሽ ማለት ደግሞ አብራችሁ ብዬ መተዋወቃችሁ ነገር ያላችሁ የፍቅር ግንኙነት ሊብላችሁ ከፍ እያደረገው ይመጣል ማለት ነው። ይሄ ነጥብን ያስገኝልሻል። የምትፈልጊ ወንድ እጅሽ የማስገባት ነጥብ ይህን ስላችሁ ታዲያ፣ በእናንተ መካከል ወይም በአንቺና በእርሱ መካከል ያላችሁ የፍቅር ግንኙነት ወይም ደግሞ ጥልቅ ግንኙነት እንዲጨምር ያደርጋል። መቀራረብን በመካከላችሁ ይፈጥራል። እንድትግባቡ ጊዜን ይሰጣቸዋል። ይሄ ከቃላት ያለፈ ይሆናል ማለት ነው። ይህን ስታደርጊ ወንድ ልጅ ምን አይነት የተለየሽ ሴት ነች የሚል አስተሳሰብ አይምሮ ላይ ይፈጠራል። ሳያውቀው በግድም ቢሆን ራሱ ስላንቺ ማሰብ፣ ስላንቺ ቴክስት ማድረግ ሊሆን ይችላል ስለ ወደፊት እንድታወሩ ሊያስገድድሽ ሁላ ይችላል ማለት ነው። ምክንያቱም አንቺ የተግባር ሴት ነሻ፣ ከቃላቶች ያለፈ ከቃላቶች ሽንገላ ያለፈ ማንነት ወይም ደግሞ ስብዕና ስለተላበሽ ከአንቺ ጋር ጊዜ ማሳለፍ ይፈልጋል። ስለዚህ አንድ ወንድ ልጅ ደግሞ በፍቅርሽ ክንፍ እንድል የምትፈልጊ ከሆነ የራስሽ ለማድረግ የምታስቢ ከሆነ የተግባር ሴት መሆን በጣም አስፈላጊ ነገር ነው። ተግባር ስንል ታዲያ ከብዙ ነገሮች ጋር ይያያዛል። በራስ መተማመን የምንለው ኮንፊደንስ የምንለው ነገር የሚያያዝ ነገር ነው። ምክንያቱም አንድ ኮንፊደንስ የሌላትን ሴት ማንኛውም ወንድ ቀርቦ ሊያናግራት ፈቃደኛ አይሆንም ለምን ብትል የሆነ ከአንቺ የሚስበው ማንነትን አያገኝማ ሁላችንም ወንዶች በተለይ ደግሞ በእይታ እንማረካለን ብያቸዋለሁ አይደለም ሴቶች በድምጽ ትማረካላችሁ ነገር ግን ገጽታሽ ካልሳበው ይህን ስልሽ ታዲያ በራስ መተማመንሽ ኮንፊደንስሽ የምትናገሪያቸው ንግግሮችሽ የራስሽ የሆኑ መሆን አለባቸው ምክንያቱም በራስ መተማመን ያላት ሴት ማንኛውም ማንኛውንም ወንድ የመግዛት አቅምና ፖቴንሻል ስላላት ነው። ይህን ስታደርጊ ማንኛውንም የልቤ የምትይውን ወንድ እጅሽ የምታስገቢበት መንገድ ልታገኝ ትችያለሽ። ስለዚህ አንድ ወንድ ልጅ ደግሞ ወደ አንቺ የሚሳቡ ባለሽ መልክ፣ ባለሽ ቁመና፣ ባለሽ አካላዊ ቋንቋ፣ ባለሽ ንግግር፣ ባለሽ ኮንፊደንስ ነው። ስለዚህ ይህን የምትፈልጊ ከሆነ ደግሞ በራስሽ ላይ መስራት እጅግ በጣም አስፈላጊ ነገር ነው። ብዙ ሰዎች ወደ ውጭ ማየትን እንደ አማራጭ ሊያዩ ይችላሉ። ኢገሊትን ለመሆን ጥረትን አደርጋለሁ ማለት ሊመጣ ይችላል። ይሄ አንድ ወንድ ልጅን የሆነችን ሴት አክትረስ ወይም ደግሞ ካራክተር ተላብሰሽ የሆነን ወንድ ወደ ህይወትሽ መሳብ ትቻለሽ። ነገር ግን እየቆየ ይሄድና በውስጥሻ ያለው ማንነትሽ መገለጥ አይቀርም። የዚያን ጊዜ ደግሞ ያቺ ማን የተላብሰሻት የቀረብሻት ማንነትን እያወለች ስትመጪ ያንቺ ማንነት እያወቀው ሲመጣ አንድ የቀረበሽ ወንድ ወዲያው ነው ጥሎሽ የሚሄደው። ምክንያቱም መጀመሪያ አይቶት የመጣው ማንነት ሙሉ በሙሉ እስከ እድሜው መጨረሻ እንዲቀጥል ስለሚፈልግ ሌላኛው ነጥብ እንግዲህ አንድ ወንድ ልጅ በፍቅርሽ ክንፍ እንደልሽ ማድረግ የምትፈልጊ ከሆነ ራስሽን የሆንሽ ሴት መሆን አለብሽ። አሁንም ደግሜ ልንገርሽ፣ ራስሽን የሆንሽ ሴት መሆን አለብሽ። በተደጋጋሚ ነው የምነግራችሁ። ራሷን የሆነች ሴት ወንድ ልጅን ትገዛዋለች። ወደ እርሷ ሳያውቀው ሻፕ ኮንሸስሊ የሚሳብበት ሜንስ አለ። ራስን መሆን ብዙ ዋጋውን ብዙ ነጥቦችን ያስገኝልሻል፣ በተለይ በተቃራኒ ፆታ በኩል ማለት ነው። ሌላኛው እንግዲህ አንድ ወንድ ልጅ በፍቅርሽ ክንፍ እንድልልሽ ማድረግ የምትችይው በተለይ ጥበብ የተሞላበት ንግግርን ማድረግ አለብሽ። በተለይ አሁን ከልብሽ በጣም ወደሽዋልና መውደድሽን ወዲያው በቃ እኔ አፍቅርሃለሁ ወድጅሃለሁ ብለሽ መናገር በቀጥታ መናገር አስፈላጊ አይደለም። ይሄ ምንን ያመጣል መሰለሽ? በወንዱ ዘንድ በቃ ኩራት እንዲሰማው፣ እንዲጠብርብሽ ሊያደርገው ይችላል። ይሄ ደግሞ የወንዶች ስብና ወይም ደግሞ ተስጦ አይደለም። እኛ ወንዶች በተፈጥሯችን ያዳኝነት ባህሪ ያለብን ማስገደድ ነው፣ ወይም ደግሞ አሳደን መያዝ ነው የምንፈልገው። ስለዚህ ጥሩ ስሜት እንዲሰማው ማድረግ ነው እንጂ ያለብሽ፣ ጥሩ ከባቢ አየር መፍጠር ነው እንጂ ያለብሽ። በቀጥታ እወድሃለሁ፣ አፈቅርሃለሁ እነዚህ ቃላቶች ናቸው አይደል ብያቸዋለሁ። ነገር ግን ተግባር ላይ ትሄጂ እና ጥሩ ስሜት እንዲሰማው ስለጅ ብቻ እንዲያስብ በማድረግ ነገሮችን ማሰማመር ትችላለሽ። ይሄ ምንድነው የሚሆነው አንዳንድ ጊዜ ስትርቂው ይቀርብሻል። አንዳንድ ጊዜ ደግሞ ስትቀርቢው ይርግሻል። ለዚህ አይነት ነገሮችን ማንጸባረቅ ሊመጣ ይችላል። ያለችው መጠን የምትገልጭለትን ፍቅር በጥበብ አድርግ፣ ጥበብ በተሞላበት መቼም የግዳ ፍቅር አለው ብቻ እኮ አይደለም። አንድን ሰው ማፍቀራችንን የምንነግሩ አይደለም፣ ብዙ ነገሮች አሉ፣ ብዙ የምንገልጽባቸው መንገዶች አሉ። ደስ የሚሉ አየርን ወይም ደግሞ ደስ የሚል ከባቢ ሁኔታን ስንፈጥርለት ለዚያ ሰው አል ይሄ ሰው ከኔ የሆነ ነገር ይዟል ከኔ የሆነ ፍቅር ይዟታል ማለት ነው የሚል አይነት ድምዳሜ ላይ ሊደርስ ይችላል እንጂ በቀጥታ እገሌ እኔ በጣም ነው የማፈቅር አፍቅር ያለው ማለቱ ክፋት አለው አልኩኝ አይደለም። ነገር ግን በወንዱ ዘንድ ምንድን ነው የሚያመጣው? ኩራት እንድሰማው ሊያደርገው ይችላል። ይሄ ደግሞ ከምን ከስብና ነው በተፈጥሮ የአዳኝነት ባህሪውን ስለሚደብቅበት ሊቀበልሽ ፍቃደኛ ላይሆን ይችላል። እዚህ ላይ ጥንቃቄ ማድረግ እጅግ በጣም አስፈላጊ ነገር ነው። በተለይ ወንድ ልጅን በፍቅርሽ ክንፍ እንደሌለሽ ማድረግ የምትፈልጊ ከሆነ ጥበብ የተሞላበት ንግግርን መናገር አስፈላጊ ነገር ነው። ፍቅር ዘር ነው፣ ሃይማኖት ነው፣ ረጅም ነው፣ አጭር ነው፣ ወፍራም ነው፣ ቀጭን ነው፣ ሃይማኖቱ ይሄ ነው፣ ሃይማኖቱ እንደዚህ ነው ፈጽሞ አይልም። ፍቅር እንዴት እና መቼ እንደሚይዘን ሁላችንም የምናውቀው ነገር የለም። ነገር ግን ሁላችን በፍቅር የመውደቃችን ነገር እርግጠኞች መሆን አለብን። ምክንያቱም እኛ ባልጠበቅንበት ሰዓት፣ እኛ በማናስበው ሰዓት ከሆነ ሰው ፍቅር ሊይዘን ይችላል። ወንዶችና ሴቶች በተለያየ መንገድ እንደሚግባቡ ለሁላችንም ግልጽ የሆነ ነገር ነው። ስለዚህ በተቻለ መጠን ፍቅር እንዴት እንደሚይዛችሁ ስለማታውቁ፣ በተለይ ደግሞ በፍቅር ውስጥ ከወደቃችሁ አንድ ወንድ ወይም ደግሞ አንድ ሴት ወደ ሕይወታችሁ እንዲመጣ ማድረግ የምትችሉት የእናንተ አስፈላጊነት ወይም ደግሞ የእናንተ ሚና አስፈላጊ ነው። ስለዚህ እህቴ ፍቅር ከቃላት ድርደራ ሁሉ የላቀ ነው። ምክንያቱም ምን አይነት ቦታ በሱ ዘንድ እንዳለሽ በእውነት ማወቅ አስፈላጊ ነገር ስለሆነ ነው። እውነተኛ ፍቅር ደግሞ በምላስ ብቻም ሳይሆን በተግባር መገለጽ አለበት። በምላስ ላይ ብቻ የሚቀር ፍቅር እውነተኛ ፍቅር ነው ብለን መናገር ሊከብደን ይችላል። በተግባር ሲገለጽ ግን አንቺ ትንሽ ነው ብለሽ በተግባር ያሳየሽው ነገር እርሱ ጋር ሲመጣ ትልቅ ነገር ሆኖ ሊታይ ይችላል። ለዚህ ነው ብዙ ሴቶች ወንዶች ወደ እነርሱ በትልቅ እንዲሳቡ በሚያደርግ መንገድ እንዴት ወንዶችን ቀርቦ ማናገር እንዳለባቸው ስለማያውቁ ብዙ ያልተገቡ ንግግሮችን ሲያወሩ ይደመጣል። ይሄ ደግሞ ለምትጀምሩት የፍቅር ግንኙነት ጥሩ መስመር ላያሰምርላችሁ ይችላል። በተለይ አንድ ወንድ ልጅ ደግሞ በፍቅርሽ ክንፍ እንደይልሽ ወደ አንቺ እንድሳብ በሙሉ ማንነቱ ጊዜውን እድሜውን እንድሰጥሽ ማድረግ የምትፈልጊ ከሆነ ፍቅርን ከቃላት ማስበለጥ አለብሽ ቃላቶች ብቻ ፍቅርን አያጠነክሩትም በዚያ ቃላት ላይ ተመርኩዘሽ የተግባር ሴት መሆን አለብሽ ለምሳሌ እርሱን ማክበር ከሆነ በወሬ ብቻ እኔ እኮ አከብርሃለሁ ብቻ ፍቱ መድኃኒት ላይሆን ይችላል እርሱ ምንድን ነው የሚሆነው በተግባር ላይ ማሳየት እርሱን በማክበር ማሳየት ይሄን ስታደርጊ ወንድ ልጅ ለአንቺ ያለው ቦታ እየጨመረ ይመጣል። ወንዶችም ሆነን ሴቶች ማወቅ ያለብን ነገር አለ። የምናፈቅረውን ሰው ብቻ የኔ ቆንጆ፣ የኔ ማር፣ የኔ ፍቅር፣ የኔ እናት፣ አንቺ በጣም ቆንጆ ነ ሻንተ በጣም ቆንጆ ነ ትለያለ ብቻ እያለን በቃላት ጋጋታ ብቻ በመደርደር አንድ የፍቅር ግንኙነት አይመሰረትም። ለምን መሰላችሁ? ብዙ የፍቅር ግንኙነቶች እንዲሻክሩ የሚያደርገው በቃላት ሽንገላ ነው። ይሄ ደግሞ አስፈላጊ ነገር አይደለም እያልኩኝ አይደለም። ቃላቶች በጣም አስፈላጊ ነገሮች ናቸው። የፍቅር ግንኙነታችን ለማጠንቀር ይረዱናል። ነገር ግን እነዚህ ቃላቶች ተግባር ከሌላቸው አንድ ወንድ ልጅ ወይም ደግሞ አንድ ሴት ልጅ ለዚያ አታችመንት ወይም ደግሞ ለዚያ ለፍቅር ግንኙነት ሬዲ አይሆኑም። አንድን ወንድ በፍቅርሽ ክንፍ እንደልሽ የምትፈልጊ ከሆነ አንቺ ከቃላቶች ያለፈ የተግባር ሴት መሆንን ማሳየት አለብሽ። ለምሳሌ በራስ መተማመን ያላት ሴት መሆን እፈልጋለሁ ብለሽ ብታወሪና በራስ መተማመን ከሌለሽ ወንድ ልጅ እሱ ጋር ምን ዓይነት ሲግናል ይላካል ማለት ነው? ወሬ ብቻ የሚል ዓይነት አስተሳሰብ እርሱ ጋር ይመጣል። በተቃራኒ ጾታ መካከል ያለ ጋፕ ነው እንዳይረዳሽ ሊያደርግ ይችላል። በተቻላቸው መጠን እርሱም ቢሆን አንቺ ከቃላት እየዘለለ የተግባር ሰውም በመሆን ማሳየት አለብሽ። እወድሃለሁ በጣም ጥሩ ነው። እወድሃለሁ ማለት፣ አፈቅርሃለሁ ማለት እጅግ በጣም ጥሩ ነው። ማፍቀርሽን ግን በተግባር ማሳየት አለብሽ። እንደምታስብለት፣ እንደምትሳሽለት፣ ከሌሎች ሰዎች ሁሉ አስበልጠሽ የራስሽ ለማድረግ እንደምታስቢ ሁሉ በተግባር ለእርሱ ማሳየት አለብሽ። ይህን ነገር አንቺ ላይ ሲመለከት ወንድ ልጅ ለአንቺ ጊዜና ቦታ መስጠትን ይጀምራል። ከስጦታዎች ሁሉ ውዱ ስጦታው የሆነውን ጊዜውን ሊሰጥሽ ይጀምራል። ጊዜውን ሰጠሽ ማለት ደግሞ አብራችሁ እየመተዋወቃችሁ ነገር ያላችሁ የፍቅር ግንኙነት ሊብላችሁ ከፍ እያደረገው ይመጣል ማለት ነው። ይሄ ነጥብን ያስገኝልሻል የምትፈልጊ ወንድ እጅሽ የማስገባት ነጥብ ይህን ስላቸው ታዲያ፣ በእናንተ መካከል ወይም በአንቺና በእርሱ መካከል ያላቸው የፍቅር ግንኙነት ወይም ደግሞ ጥልቅ ግንኙነት እንዲጨምር ያደርጋል። መቀራረብን በመካከላቸው ይፈጥራል። እንድትግባቡ ጊዜን ይሰጣቸዋል። ይሄ ከቃላት ያለፈ ይሆናል ማለት ነው። ይህን ስታደርጊ ወንድ ልጅ ምን አይነት የተለየሽ ሴት ነች የሚል አስተሳሰብ አይምሮ ላይ ይፈጠራል። ሳያውቀው በግድም ቢሆን ራሱ ስላንቺ ማሰብ ስላንቺ ቴክስት ማድረግ ሊሆን ይችላል ስለ ወደፊት እንድታወሩ ሊያስገድድሽ ሹላ ይችላል ማለት ነው። ምክንያቱም አንቺ የተግባር ሴት ነሻ። ከቃላቶች ያለፈ ከቃላቶች ሽንገላ ያለፈ ማንነት ወይም ደግሞ ስብዕና ስለተላበሽ ከአንቺ ጋር ጊዜ ማሳለፍ ይፈልጋል። ስለዚህ አንድ ወንድ ልጅ ደግሞ በፍቅርሽ ክንፍ እንድል የምትፈልጊ ከሆነ የራስሽ ለማድረግ የምታስቢ ከሆነ የተግባር ሴት መሆን በጣም አስፈላጊ ነገር ነው። ተግባር ስንል ታዲያ ከብዙ ነገሮች ጋር ይያያዛል። በራስ መተማመን የምንለው ኮንፊደንስ የምንለው ነገር የሚያያዝ ነገር ነው። ምክንያቱም አንድ ኮንፊደንስ የሌላትን ሴት ማንኛውም ወንድ ቀርቦ ሊያናግራት ፈቃደኛ አይሆንም። ለምን ብትል የሆነ ከአንቺ የሚስበው ማንነትን አያገኝማ። ሁላችንም ወንዶች በተለይ ደግሞ በእይታ እንማረካለን ብያቸኋሉ አደለ? ሴቶች በድምፅ ትማረካላችሁ። ነገር ግን ገጽታሽ ካልሳበው ይህን ስልሽ ታዲያ በራስ መተማመንሽ፣ ኮንፊደንስሽ፣ የምትናገሪያቸው ንግግሮችሽ የራስሽ የሆኑ መሆን አለባቸው። ምክንያቱም በራስ መተማመን ያላት ሴት ማንኛው ማንኛውንም ወንድ የመግዛት አቅምና ፖቴንሻል ስላላት ነው። ይህን ስታደርጊ ማንኛውንም የልቤ የምትይውን ወንድ እጅሽ የምታስገቢበት መንገድ ልታገኝ ትችያለሽ። ስለዚህ አንድ ወንድ ልጅ ደግሞ ወደ አንቺ የሚሳቡ ባለሽ መልክ፣ ባለሽ ቁመና፣ ባለሽ አካላዊ ቋንቋ፣ ባለሽ ንግግር፣ ባለሽ ኮንፊደንስ ነው። ስለዚህ ይህን የምትፈልጊ ከሆነ ደግሞ በራስሽ ላይ መስራት እጅግ በጣም አስፈላጊ ነገር ነው። ብዙ ሰዎች ወደ ውጭ ማየትን እንደ አማራጭ ሊያዩ ይችላሉ። ኢገሊትን ለመሆን ጥረትን አደርጋለሁ ማለት ሊመጣ ይችላል። ይሄ አንድ ወንድ ልጅን የሆነችን ሴት አክትረስ ወይም ደግሞ ካራክተር ተላብሰሽ የሆነን ወንድ ወደ ህይወትሽ መሳብ ትቻለሽ። ነገር ግን እየቆየ ይሄድና በውስጥሻ ያለው ማንነትሽ መገለጡ አይቀርም። የዚያን ጊዜ ደግሞ ያቺ ማን ተላብሰሻት የቀረብሻት ማንነትን እያወለች ስትመጪ ያንቺ ማንነት እያወቀው ሲመጣ አንድ የቀረበሽ ወንድ ወዲያው ነው ጥሎሽ የሚሄደው። ምክንያቱ መጀመሪያ አይቶት የመጣው ማንነት ሙሉ በሙሉ እስከ እድሜው መጨረሻ እንዲቀጥል ስለሚፈልግ ሌላኛው ነጥብ እንግዲህ አንድ ወንድ ልጅ በፍቅርሽ ክንፍ እንደልሽ ማድረግ የምትፈልጊ ከሆነ ራስሽን የሆንሽ ሴት መሆን አለብሽ። አሁንም ደግሜ ልንገርሽ ራስሽን የሆንሽ ሴት መሆን አለብሽ። በተደጋጋሚ ነው የምነግራችሁ። ራሷን የሆነች ሴት ወንድ ልጅን ትገዛዋለች። ወደ እርሷ ሳያውቀው ሻፕ ኮንሽስሊ የሚሳብበት ሚንስ አለ። ራስን መሆን ብዙ ዋጋውን ብዙ ነጥቦችን ያስገኝልሻል፣ በተለይ በተቃራኒ ጾታ በኩል ማለት ነው። ሌላኛው እንግዲህ አንድ ወንድ ልጅ በፍቅርሽ ክንፍ እንድልልሽ ማድረግ የምትችው በተለይ ጥበብ የተሞላበት ንግግርን ማድረግ አለብሽ። በተለይ አሁን ከልብሽ በጣም ወደሽዋልና መውደድሽን ወዲያው በቃ እኔ አፍቅሬሃለሁ ወድጄሃለሁ ብለሽ መናገር በቀጥታ መናገር አስፈላጊ አይደለም። ይሄ ምንን ያመጣል መሰለሽ? በወንዱ ዘንድ በቃ ኩራት እንዲሰማው እንዲጠብርብሽ ሊያደርገው ይችላል። ይሄ ደግሞ የወንዶች ስብዕና ወይም ደግሞ ተሰጥኦ አይደለም። እኛ ወንዶች በተፈጥሯችን ያዳኝነት ባህሪ ያለብን ማስገደን ነው ወይም ደግሞ አሳደን መያዝ ነው የምንፈልገው። ስለዚህ ጥሩ ስሜት እንዲሰማው ማድረግ ነው እንጂ ያለብሽ ጥሩ ከባቢ አየር መፍጠር ነው እንጂ ያለብሽ። በቀጥታ እወድሃለሁ፣ አፈቅርሃለሁ እነዚህ ቃላቶች ናቸው አይደል ብያቸዋለሁ። ነገር ግን ተግባር ላይ እንዲትጅና ጥሩ ስሜት እንዲሰማው ስለጅ ብቻ እንዲያስብ በማድረግ ነገሮችን ማሰማመር ትችያለሽ። ይሄ ምንድን ነው የሚሆነው አንዳንድ ጊዜ ስትርቂው ይቀርብሻል። አንዳንድ ጊዜ ደግሞ ስትቀርቢው ይርግሻል። ለዚህ አይነት ነገሮችን ማንጸባረቅ ሊመጣ ይችላል። ያለቹ መጠን የምትገልጭለትን ፍቅር በጥበብ አድርግ። ጥበብ በተሞላበት መቼም የግዳ ፍቅር አለው ብቻ እኮ አይደለም። አንድን ሰው ማፍቀራችንን የምንነግሩ አይደለም። ብዙ ነገሮች አሉ። ብዙ የምንገልጽባቸው መንገዶች አሉ። ደስ የሚሉ አየርን ወይም ደግሞ ደስ የሚል ከባቢ ሁኔታን ስንፈጥርለት ለዚያ ሰው አል ይሄ ሰው ከኔ የሆነ ነገር ይዟል ከኔ የሆነ ፍቅር ይዟታል ማለት ነው የሚል አይነት ድምዳሜ ላይ ሊደርስ ይችላል እንጂ በቀጥታ እገሌ እኔ በጣም ነው ማፈቅር አፍቅር ያለው ማለቱ ክፋት አለው አልኩኝ አይደለም። ነገር ግን በወንዱ ዘንድ ምንድን ነው የሚያመጣው? ኩራት እንድሰማው ሊያደርገው ይችላል። ይሄ ደግሞ ከምን ከስብን ነው በተፈጥሮ የአዳኝነት ባህሪውን ስለሚደብቅበት ሊቀበልሽ ፍቃደኛ ላይሆን ይችላል። እዚህ ላይ ጥንቃቄ ማድረግ እጅግ በጣም አስፈላጊ ነገር ነው። በተለይ ወንድ ልጅን በፍቅርሽ ክንፍ እንደሌለሽ ማድረግ የምትፈልጊ ከሆነ ጥበብ የተሞላበት ንግግርን መናገር አስፈላጊ ነገር ነው። ፍቅር ዘር ነው፣ ሃይማኖት ነው፣ ረጅም ነው፣ አጭር ነው፣ ወፍራም ነው፣ ቀጭን ነው፣ ሃይማኖቱ ይሄ ነው፣ ሃይማኖቷ እንደዚህ ነው ፈጽሞ አይልም። ፍቅር እንዴትና መቼ እንደሚይዘን ሁላችን የምናውቀው ነገር የለም። ነገር ግን ሁላችን በፍቅር የመውደቃችን ነገር እርግጠኞች መሆን አለብን። ምክንያቱም እኛ ባልጠበቅንበት ሰዓት፣ እኛ በማናስበው ሰዓት ከሆነ ሰው ፍቅር ሊይዘን ይችላል። ወንዶችና ሴቶች በተለያየ መንገድ እንደሚግባቡ ለሁላችንም ግልጽ የሆነ ነገር ነው። ስለዚህ በተቻለ መጠን ፍቅር እንዴት እንደሚይዛችሁ ስለማታውቁ፣ በተለይ ደግሞ በፍቅር ውስጥ ከወደቃችሁ አንድ ወንድ ወይም ደግሞ አንድ ሴት ወደ ሕይወታችሁ እንዲመጣ ማድረግ የምትችሉት የእናንተ አስፈላጊነት ወይም ደግሞ የእናንተ ሚና አስፈላጊ ነው። ስለዚህ እህቴ ፍቅር ከቃላት ድርደራ ሁሉ የላቀ ነው። ምክንያቱም ምን አይነት ቦታ በሱ ዘንድ እንዳለሽ በእውነት ማወቅ አስፈላጊ ነገር ስለሆነ ነው። እውነተኛ ፍቅር ደግሞ በምላስ ብቻም ሳይሆን በተግባር መገለጽ አለበት። በምላስ ላይ ብቻ የሚቀር ፍቅር እውነተኛ ፍቅር ነው ብለን መናገር ሊከብደን ይችላል። በተግባር ሲገለጽ ግን አንቺ ትንሽ ነው ብለሽ በተግባር ያሳየሽው ነገር እርሱ ጋር ሲመጣ ትልቅ ነገር ሆኖ ሊታይ ይችላል። ለዚህ ነው ብዙ ሴቶች ወንዶች ወደ እነርሱ በትልቅ እንዲሳቡ በሚያደርግ መንገድ እንዴት ወንዶችን ቀርቦ ማናገር እንዳለባቸው ስለማያውቁ ብዙ ያልተገቡ ንግግሮችን ሲያወሩ ይደመጣል። ይሄ ደግሞ ለምትጀምሩት የፍቅር ግንኙነት ጥሩ መስመር ላያሰምርላችሁ ይችላል። በተለይ አንድ ወንድ ልጅ ደግሞ በፍቅርሽ ክንፍ እንዲይልሽ ወደ አንቺ እንዲሳብ በሙሉ ማንነቱ ጊዜውን፣ እድሜውን እንዲሰጥሽ ማድረግ የምትፈልጊ ከሆነ ፍቅርን ከቃላት ማስበለጥ አለብሽ። ቃላቶች ብቻ ፍቅርን አያጠነክሩትም። በዚያ ቃላት ላይ ተመርኩዘሽ የተግባር ሴት መሆን አለብሽ። ለምሳሌ እርሱን ማክበር ከሆነ በወሬ ብቻ እኔ እኮ አከብርሃለሁ ብቻ ፍቱ መድኃኒት ላይሆን ይችላል። እርሱ ምንድን ነው የሚሆነው በተግባር ላይ ማሳየት እርሱን በማክበር ማሳየት ይሄን ስታደርጊ ወንድ ልጅ ለአንቺ ያለው ቦታ እየጨመረ ይመጣል። ወንዶችም ሆነን ሴቶች ማወቅ ያለብን ነገር አለ። የምናፈቅረውን ሰው ብቻ የኔ ቆንጆ፣ የኔ ማር፣ የኔ ፍቅር፣ የኔ እናት፣ አንቺ በጣም ቆንጆ ነሽ፣ አንተ በጣም ቆንጆ ነ ትለይ ያለ ብቻ እያለን በቃላት ጋጋታ ብቻ በመደርደር አንድ የፍቅር ግንኙነት አይመሰረትም። ለምን መሰላችሁ? ብዙ የፍቅር ግንኙነቶች እንዲሻክሩ የሚያደርገው በቃላት ሽንገላ ነው። ይሄ ደግሞ አስፈላጊ ነገር አይደለም እያልኩኝ አይደለም። ቃላቶች በጣም አስፈላጊ ነገሮች ናቸው። የፍቅር ግንኙነታችን ለማጠንቀር ይረዱናል። ነገር ግን እነዚህ ቃላቶች ተግባር ከሌላቸው አንድ ወንድ ልጅ ወይም ደግሞ አንድ ሴት ልጅ ለዚያ አታችመንት ወይም ደግሞ ለዚያ ለፍቅር ግንኙነት ሬዲ አይሆኑም። አንድን ወንድ በፍቅርሽ ክንፍ እንደልሽ የምትፈልጊ ከሆነ አንቺ ከቃላቶች ያለፈ የተግባር ሴት መሆንን ማሳየት አለብሽ። ለምሳሌ በራስ መተማመን ያላት ሴት መሆን እፈልጋለሁ ብለሽ ብታወሪና በራስ መተማመን ከሌለሽ ወንድ ልጅ እሱ ጋር ምን አይነት ሲግናል የለ አካል ማለት ነው ወሬ ብቻ የሚል አይነት አስተሳሰብ እርሱ ጋር ይመጣል። በተቃራኒ ጾታ መካከል ያለ ጋፕ ነው እንዳይረዳሽ ሊያደርግ ይችላል። በተቻላቸው መጠን እርሱም ቢሆን አንቺ ከቃላት እየዘለለ እየተግ በተግባር ሰው በመሆን ማሳየት አለብሽ። እወድሃለሁ በጣም ጥሩ ነው። እወድሃለሁ ማለት አፈቅርሃለሁ ማለት እጅግ በጣም ጥሩ ነው። ማፍቀርሽን ግን በተግባር ማሳየት አለብሽ። እንደምታስቢለት፣ እንደምትሳሽለት ከሌሎች ሰዎች ሁሉ አስበልጠሽ የራስሽ ለማድረግ እንደምታስቢ ሁሉ በተግባር ለእርሱ ማሳየት አለብሽ። ይህን ነገር አንቺ ላይ ሲመለከት ወንድ ልጅ ለአንቺ ጊዜና ቦታ መስጠትን ይጀምራል። ከስጦታዎች ሁሉ ውዱ ስጦታው የሆነውን ጊዜውን ሊሰጥሽ ይጀምራል። ጊዜውን ሰጠሽ ማለት ደግሞ አብራችሁ እየመተዋወቃችሁ ነገር ያላችሁ የፍቅር ግንኙነት ሊብላችሁ ከፍ እያደረገው ይመጣል ማለት ነው። ይሄ ነጥብን ያስገኝልሻል የምትፈልጊ ወንድ እጅሽ የማስገባት ነጥብ። ይህን ስላችሁ ታዲያ በእናንተ መካከል ወይም በአንቺና በእርሶ መካከል ያላችሁ የፍቅር ግንኙነት ወይም ደግሞ ጥልቅ ግንኙነት እንዲጨምር ያደርጋል። መቀራረብን በመካከላችሁ ይፈጥራል። እንድትግባቡ ጊዜን ይሰጣችኋል። ይሄ ከቃላት ያለፈ ይሆናል ማለት ነው። ይህን ስታደርጊ ወንድ ልጅ ምን አይነት የተለየች ሴት ነች የሚል አስተሳሰብ አይምሮ ላይ ይፈጠራል። ሳያውቀው በግድም ቢሆን ራሱ ስላንቺ ማሰብ፣ ስላንቺ ቴክስት ማድረግ ሊሆን ይችላል ስለ ወደፊት እንድታወሩ ሊያስገድድሽ ሁላ ይችላል ማለት ነው። ምክንያቱም አንቺ የተግባር ሴት ነሻ። ከቃላቶች ያለፈ ከቃላቶች ሽንገላ ያለፈ ማንነት ወይም ደግሞ ስብዕናን ስለተላበሽ ከአንቺ ጋር ጊዜ ማሳለፍ ይፈልጋል። ስለዚህ አንድ ወንድ ልጅ ደግሞ በፍቅርሽ ክንፍ እንድል የምትፈልጊ ከሆነ፣ የራስሽ ለማድረግ የምታስቢ ከሆነ የተግባር ሴት መሆን በጣም አስፈላጊ ነገር ነው። ተግባር ስንል ታዲያ ከብዙ ነገሮች ጋር ይያዛል። በራስ መተማመን የምንለው ኮንፊደንስ የምንለው ነገር የሚያያዝ ነገር ነው። ምክንያቱም አንድ ኮንፊደንስ የሌላትን ሴት ማንኛውም ወንድ ቀርቦ ሊያናግራት ፈቃደኛ አይሆንም። ለምን ብትል፣ የሆነ ከአንቺ የሚስበው ማንነትን አያገኝማ። ሁላችንም ወንዶች በተለይ ደግሞ በእይታ እንማረካለን ብያችኋለሁ አደለ? ሴቶች በድምጽ ትማረካላችሁ። ነገር ግን ገጽታሽ ካልሳበው ይህን ስልሽ ታዲያ በራስ መተማመንሽ፣ ኮንፊደንስሽ፣ የምትናገሪያቸው ንግግሮችሽ የራስሽ የሆኑ መሆን አለባቸው። ምክንያቱም በራስ መተማመን ያላት ሴት ማንኛው ማንኛውንም ወንድ የመግዛት አቅምና ፖቴንሻል ስላላት ነው። ይህን ስታደርጊ ማንኛውንም የልቤ የምትሆን ወንድ እጅሽ የምታስገቢበት መንገድ ልታገኝ ትችያለሽ። ስለዚህ አንድ ወንድ ልጅ ደግሞ ወደ አንቺ የሚሳቡ ባለሽ መልክ፣ ባለሽ ቁመና፣ ባለሽ አካላዊ ቋንቋ፣ ባለሽ ንግግር፣ ባለሽ ኮንፊደንስ ነው። ስለዚህ ይህን የምትፈልጊ ከሆነ ደግሞ በራስሽ ላይ መስራት እጅግ በጣም አስፈላጊ ነገር ነው። ብዙ ሰዎች ወደ ውጭ ማየትን እንደ አማራጭ ሊያዩ ይችላሉ። ኢገሊትን ለመሆን ጥረትን አደርጋለሁ ማለት ሊመጣ ይችላል። ይሄ አንድ ወንድ ልጅን የሆነችን ሴት አክትረስ ወይም ደግሞ ካራክተር ተላብሰሽ የሆነን ወንድ ወደ ህይወትሽ መሳብ ትቻለች። ነገር ግን እየቆየ ይሄድና ያለው ማንነትሽ መገለጡ አይቀርም። የዚያን ጊዜ ደግሞ ያቺ ማን የተላበስሻት የቀረብሻት ማንነትን እያውለች ስትመጪ ያንቺ ማንነት እያወቀው ሲመጣ አንድ የቀረበሽ ወንድ ወዲያው ነው ጥሎሽ የሚሄደው። ምክንያቱም መጀመሪያ አይቶት የመጣው ማንነት ሙሉ በሙሉ እስከ እድሜው መጨረሻ እንዲቀጥል ስለሚፈልግ ሌላኛው ነጥብ እንግዲህ አንድ ወንድ ልጅ በፍቅርሽ ክንፍ እንደልሽ ማድረግ የምትፈልጊ ከሆነ ራስሽን የሆንሽ ሴት መሆን አለብሽ። አሁንም ደግሜ ልንገርሽ ራስሽን የሆንሽ ሴት መሆን አለብሽ። በተደጋጋሚ ነው የምነግራችሁ። ራሷን የሆነች ሴት ወንድ ልጅን ትገዛዋለች። ወደ እርሷ ሳያውቀው ሻፕ ኮንሸስሊ የሚሳብበት ሜንስ አለ። ራስን መሆን ብዙ ዋጋውን ብዙ ነጥቦችን ያስገኝልሻል፣ በተለይ በተቃራኒ ጾታ በኩል ማለት ነው። ሌላኛው እንግዲህ አንድ ወንድ ልጅ በፍቅርሽ ክንፍ እንድልልሽ ማድረግ የምትችይው በተለይ ጥበብ የተሞላበት ንግግርን ማድረግ አለብሽ። በተለይ አሁን ከልብሽ በጣም ወደሽዋልና፣ መውደድሽን ወዲያው በቃ እኔ አፍቅርሃለሁ፣ ወድጄሃለሁ ብለሽ መናገር በቀጥታ መናገር አስፈላጊ አይደለም። ይሄ ምንን ያመጣል መሰለሽ? በወንዱ ዘንድ በቃ ኩራት እንዲሰማው እንዲጠብርብሽ ሊያደርገው ይችላል። ይሄ ደግሞ የወንዶች ስብዕና ወይም ደግሞ ተስጦ አይደለም። እኛ ወንዶች በተፈጥሯችን ያዳኝነት ባህሪ ያለብን ማስገደን ነው ወይም ደግሞ አሳደን መያዝ ነው የምንፈልገው። ስለዚህ ጥሩ ስሜት እንዲሰማው ማድረግ ነው እንጂ ያለብሽ ጥሩ ከባቢ አየር መፍጠር ነው እንጂ ያለብሽ። በቀጥታ እወድሃለው፣ አፈቅረሃለው እነዚህ ቃላቶች ናቸው አይደል ብያቸዋለው። ነገር ግን ተግባር ላይ እንዲትጅና ጥሩ ስሜት እንዲሰማው ስለጅ ብቻ እንዲያስብ በማድረግ ነገሮችን ማሰማመር ትችያለሽ። ይሄ ምንድነው የሚሆነው አንዳንድ ጊዜ ስትርቂው ይቀርብሻል፣ አንዳንድ ጊዜ ደግሞ ስትቀርቢው ይርግሻል። ለዚህ አይነት ነገሮችን ማንጸባረቅ ሊመጣ ይችላል። ያለቹ መጠን የምትገልጭለትን ፍቅር በጥበብ አድርግ። ጥበብ በተሞላበት መቼም የግዳ ፍቅር አለው ብቻ እኮ አይደለም። አንድን ሰው ማፍቀራችንን የምንነግሩ አይደለም። ብዙ ነገሮች አሉ፣ ብዙ የምንገልጽባቸው መንገዶች አሉ። ደስ የሚሉ አየርን ወይም ደግሞ ደስ የሚል ከባቢ ሁኔታን ስንፈጥርለት ለዚያ ሰው አል ይሄ ሰው ከኔ የሆነ ነገር ይዟል ከኔ የሆነ ፍቅር ይዟታል ማለት ነው የሚል አይነት ድምዳሜ ላይ ሊደርስ ይችላል እንጂ በቀጥታ እገሌ እኔ በጣም ነው ማፈቅር አፍቅር ያለው ማለቱ ክፋት አለው አልኩኝ አይደለም። ነገር ግን በወንዱ ዘንድ ምንድን ነው የሚያመጣው? ኩራት እንድሰማው ሊያደርገው ይችላል። ይሄ ደግሞ ከምን ከስብን ነው። በተፈጥሮ ያዳኝነት ባህሪውን ስለሚደብቅበት ሊቀበልሽ ፍቃደኛ ላይሆን ይችላል። እዚህ ላይ ጥንቃቄ ማድረግ እጅግ በጣም አስፈላጊ ነገር ነው። በተለይ ወንድ ልጅን በፍቅርሽ ክንፍ እንደሌለሽ ማድረግ የምትፈልጊ ከሆነ ጥበብ የተሞላበት ንግግርን መናገር አስፈላጊ ነገር ነው። የዛሬን አበቃው። ለአብሮነታችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት የዓለም ዳር ሰላም